መታል ማ በጣም ወይኔ ቦዲ ተጎድታል። አብርሃምና ሄርሜላ የመኪና አደጋ ደረሰባቸው። ወይኔ ጉዴ በፈጣሪ ሰላም፣ ቤተሰብ እንዴት ናቸው? እንግዲ እንግዲህ ዛሬ የእርግማን የእርግማን ማዕት አብርሃም እውነት ከ እንደዚህ አይነት ነገር ይ ይሄ እውነት ህዝብ ህዝብ እውነት ህዝብ ተነስቶብሃል፣ ይቅርብህ በቃ። ዋና የሰው ልጅ ፍቅር ይሻላል። እንደው የእርግማን እንዴ! አብርሃም ደግሞ መኪና ተጋጨን ብለህ መጣ ትናንትና። ኮኔ የጠፉት በሰላማቸው አይደለም የሆነ ነገር ይዘው ነው የሚመጡት ብዬ ነበረ። እውነት መኪናው ተርፏል። እንደው ሩታ እንደዚህ ሆዷን አድርጋ፣ አንተ ጧት ማታ እንደዚህ ሆንኩስ ብለህ ስትመጣ ፈጣሪስ ይቅር ይልሃል እንዴ? ኮሜንታተር ንቀት እኔ እውነት አብርሃም እኔ የፈለግከውን ነገር ማለት ትችላለህ፣ ግን ይብላኝ ይብላኝ ልል አንተ ይብላኝ ልል አንተ እውነት እንደዛ የተወደድክ ክሊት ዛሬ ማንም እየተነሳ እያጽላላህ ነው እንዴ? በቃ የፈለገ በቃ ድራማ ነው ብለህ ብሰራስ፣ ጭራሽ ደግሞ መኪና ተጋጭ ኋረ አታሟርት፣ በራስ አታሟርት። እውነት ራስህን ምሰል፣ ኦዲንሶችህን አክብር። ደግሞ ይቺ ሄርሜላ የምትባል ሴትዮ፣ ኧረ በእግዚአብሔር እንደ እናንተ ፈጣሪያችሁ ላይ ጠዋት ማታ እንደቀለዳችሁ ፈጣሪ ሲቅር እንዴት ነው የሚላችሁ? የህዝቡ እንባስ አብሶ በአረብ ሀገር ላይ የሚኖሩ የማዳም ቅመሞች እንባስ? እውነቴን ነው የሚላችሁ፣ ያ ራሱ ይፈርዳል። እውነት ግን እውነት ከሆነ ፈጣሪ እንኳንም አተረፋችሁ። ውሸት ከሆነ ደግሞ መቼም ፈጣሪ ያያል፣ ይሰማል። እውነት እኔ አላቅም። እኔ በጣም እስዋፍ ገብታል አብርሃም ማለት ነው። እናውቃለን አንድ ቲክታከር በመኪና አደጋ ባለፈው እንደሞተ እናቱ ስትጠብቀው በጉጉት ማለት ነው። አንተም ያጣፋንታ እንዳይደርስህ ራስህን ብትጠብቅ፣ በቃ ፈጣሪ በሚወደው መልኩ ቪዲዮ ብትሰራ እንደኔ መልካም ነው። ውሸት የትም አያደርስም። ያሳድግሃል፣ ነገ ጠዋት ግን ይጥልሃል። እውነት አንዳንዴ፣ አወዳደቄን አሳምርልኝ ነው የሚባለው። ና አብርሃና አብርሃም በሚሰሩት ላይቭ ላይ ስንገባ ደስ ብሎ ነበር የምናወራው። አሁን ላይ ግን ስድድ ምናምን ነገር በቃ ጥላቻ ነገር ስለሆነ ምን ያደርጋል። በቃ ቤተሰብ በጣም ነው የሚደብረው። እውነት ሁልጊዜ ግሬስ ፋሚሊዎች እንደዚህ ሆኑ፣ ግሬስ ፋሚሊዎች እንደዚህ ናቸው። አረ በጣም ነው የሚደብረው። አብርሃም እኔ አላቅም። ቤተሰብ እናንተ ፍረዱ። የዝሙት ነገር